በመጽሐፍ የምንጨዋወትበት ሰዓት ላይ ነው። አባቴ ደግ ነበር ይለናል ቶማስ አርጋው። አፈሩን ገለባ ያድርግለትና አባቴ ደግ ሰው ነበር። ደጎችም ክፉዎችም ይሞታሉና አባቴም አፈር ከለበሰ አያሌ ጊዜያት አለፉ። እንዲያው ለወግ የምትበቃ አንዲት ጉደኛ አመል ግን ነበረችው። ያችን አስቂኝ አመል ለአደባባይ ማብቃቴ ከነውር እንደማይቆጠርብኝም ተስፋ አደርጋለሁ። እንግዲህ ሰላሳ ስድስት አመት ወደ ኋላ ተመልሼ አባቴ፣ እናቴ፣ ወንድምና እህቶቼ ወደ ታጨቅንባት ጎጆአችን ልውሰዳችሁ። ምሽቱን በጎጆአችን ታዛሰር አባትና እናቴ ሲጨዋወቱ መስማት በእጅጉ ያስደስተኛል። የአባቴ ንግግር አመል አሰልቺ ቢሆንም፣ እናቴ ግን ትችለዋለች። ነገር ቢደጋገምባትም ትታገሰዋለች፣ ለፍቅር ብላ ይሆን። ሲበዛባት ግን የጭ እንግዲህ ትለዋለች። ከእናቴ አንደበት እጭ የምትለዋ ቃል ስትወጣ ታዲያ አባቴ ነገር ማርዘምን ገታ ማድረግን አሳምሮ ለምዷል። ግን የአባቴ አመል ክፋት የለውም እንደው ልማድ ብቻ እንጂ። አንድ ቀን አባቴ ከደጅ ሲገባ፣ ዛሬ ሰው ፈልገውት ነበረ። ማነ ባይ ነው? አቶ ዳምጤ። ዳምጤ? ዳምጤ? ይሄ የእርሶ ጓደኛ ዳምጤ ስዩም። አዎ ዳምጤ ስዩም። የአባቱ ስም ግን ስዩም ነው እኮ። ይሄ ከዋርካው በታች በዘመመች ጉድ ውስጥ የሚኖረውን አይደለም የምትይ? አዎና። ታዲያ እኮ ዳምጤ ስዩም ነዋ ልክ ነው አንድ ካፉ ሲጋራ የማይጠፋ ዋልጌ ልጅ እኮ አለው የእሱን አባትም አደል የምትይኝ ይሆናል እኔ ልጁን አላውቀው ዳምጤ ይሄ ሁልጊዜ ከትከሻው ጋቢ የማያወርደውም አደል አዎን አልኩት እንግዲህ ታዲያ እንዴ ልጁን አታውቂውም እኔ እንጃ እኔ አላውቀውም ምን ነካሽ ይቺ ወፍራም ሚስት ያለችውን ዳምጤን አደል እንዲምትይኝ ሄጭ እንግዲህ በእጄ ታዲያ ለምን ይሆን የፈለገኝ ይል ነበር አባቴ ነፍሱን ይማረውና ትዝ ይለኛል። አንድ ቀን ተሰባስበን ራት ከበላን በኋላ ቡና ተፈላ። እናቴ ጎረቤታችን የሆኑትን እማማ ተናኘን እንድጠራ ላከችኝ። መልእክቱን አድርሼ ተመለስኩ። እማማ ተናኘ ግን ሳይመጡ ብዙ ዘገዩ። እናቴ ታዲያ ያልጠራኋቸው መስሏት፣ አንተ ልጅ ተናኘን አልጠራሃትም እንዴ? ወዲያው አባቴ ጣልቃ ገብቶ ተናኘ ተናኘ አይልም፣ የስንት ዘመን ጎረቤታችንን ዘንግቶ ተናኘ ጎረቤታችን ነች። ደሞ ጎረ ጎረቤታችንን ረሷት እንዴት እረሳታለሁ? የአቡሽን እናት ማለት ሽም አይደል? አዎና። ሌላ ማን አለ እኮ የቢሆን የሚስትም አደለች? አዎን። ስኗን ተጣጥባለች። እናት እሷ ሴትዮ ለምንድን ነው ከእጇ ላይ የሚቋጭ ነጠላ ማይጠፋው? ባሏዋ በየ ሳምንቱ ስለሚገዛላት ይሆናላ። ማን ይቻ አንቺን? ጎረቤት። አዎና እኮ ይቹ ተናኘሽ ጥ አዎን። አልኮት እንግዲህ የምትለው ቃል ከእናቴ አንደበት ከወጣች አባቴ ጥያቄውን ያቆምና ወደ ሌላ ነገር ይሸጋገራል። አባዬ አፈሩን ገለባ ያርግለት ደግ ሰው ነበር። ምንጊዜም እናትና አባቴ ሲያወሩ ቁጭ ብዬ አፋፋቸውን እያየው ስቅ ነበር። ሌላ ቀን ደግሞ እህቴ ስመኝ ገበያ ወርዳ አምሽታ ነበር። እናቴ ጠራችኝና ስመኝ ምን ነው ዘገየች? ያኔ አባቴ በር ላይ ቁጭ ብሎ የሰኔ ጎለጎታን ያነብ ነበር። መቼም ሰኔ ጎለጎታን እንደ ነፍሱ ነበር የሚወዳት አንዳንዴም ለእናት የሚያነበበላት በሐሳብ ተያይዞ መንግሥተ ሰማያት በር ድረስ ይነጉዳሉ። መምጫዋ ነው። እኔ ለምን እንደ ዘገየች አላቅም አልኳት። ማነች የዘገየችው? አለ አባቴ ድንገት አይኑን ከመጽሐፉ ላይ ነቅሉ። ስመኝ ነች። የቷ ስመኝ? ስመኝ የእኛ ጉድ ነች። እርሶ ደግሞ የእኛ ጉድ የእርሶ ልጅ ስመኝኛ። ልጅ ማለትሽ ነው? ታዲያስ። እሷ ልጅ ለምንድን ነው ጸጉራን ስራ እየበዛባት። የእኔ ልጅ በስራ ብዛት ጸጉሯ መታጠቢያ ጊዜ አጣች ነው ምትይኝ? አሁና ስለ እኔ ልጅ ነው የምታወራው፣ ስለ ሌላ ስመኝ? ኧረ ስለ ራሱ ስመኝ ነው እኮ፣ ይቼ የናኑ ታላቅ። አዎን እኔ እኮ ስለ ሌላ የምታወራ ይመስሉኝ። ታዲያ የት ሄደች ነው የምትሉት? ገበያ ሄዳ ነበር እስካሁን አልመጣችም ነው ምንል። ዛሬ አባቴን ሳስታውሰው በእጅጉ ይገርመኛል። ሌላው ቀርቶ መኝታ ሰዓት ላይ እናቴ እግሮን አይታጠቡም ስትለው እግርህን ታጠብ ነው ያልሽኝ? ይላታል። አዎን ትለዋለች። የእናቴ ትዕግሥት በጣም ይደንቀኛል። በልጅነቴ ሁለቱ ወላጆቼ ሲያወሩ አባቴ ምን እንደሚል ስለማቅ ከመናገሩ በፊት እኮ እንዲሁ ነው እላለሁ በልቤ ልክ እኔ ያልኳትን ማለቱ አይቀርም። ታዲያ የዚያን ጊዜ ስቃለሁ። አይ አባዬ፣ አፈሩን ገለባ ያርግለት ደግ ሰው ነበር። ነፍስ እያወቅኩ ሲሄድ አባቴ ይህ ልጅ ትምህርት ቤት መግባት አለበት፣ እረኛ ሆኖ መቅረት የለበትም ከዘር ማንዘራችን እሱ እንኳን ይማር መሀይምነት እኮ እንደው የዘር ውርስ ሆኖ መቅረት የለበትም እዚህ ቤት የሚል ሐሳብ አቀረበና ትምህርት ቤት እንዲሄድ ተወሰነ። ደስ አለኝ እኔም። እናቴ ግን አይን አይኔን እያየች ከሷ ጋር ስጫወት ብውል ደስ ስለሚላት ይማር ብላ ድጋፍ ብትሰጥም ስለምትወደኝ እንዳይከፋይ ብላ ይሁና ብላ ዝም አለች። እንደ ሰኞ ትምህርት ቤት ልገባ ቅዳሜ ማምሻውን ከላሞቹ መሃል አንዷ ጠፍታብኝ ስፈልግ አምሽቼ ነበር። አባዬ ትንሽ ሞቅ ብሎት ነበር የገባው። ሆኖም እሱ እንደገባ እኔም ላሚቷን አግቼ በጓዳ በር ገብቼ ነበር። እናቴ ለራት ወጥ ትሠራ ስለነበር የምድጃው እሳት ተንጠርቅኳል። ጠላይ ወዴት ሄደ? አንድ ላም ጠፍታበት ሊፈልጋት ሄዷል። የቷላ ሳቅ እንዳፈነኝ እያዳመጥኩት ነው። ይህቺ የቀይ ቡሬዋ ከጥቁሩ ጋር አብራ የምትውለው እኮ፣ ይቺ ቀደሰ ባሯ ይስ በራት የሚሰብር እሷም ማነች የጠፋችሁ ታዲያ ምን ሆንኩ ብላ ነው የምጠፋው ከሌላ ከብት ጋር ተደባልቀ ይሆናል። አላ ምንድነው የምታወሪ? ከመቼ ወዲህ ነው ከሌላ ከብት የምትውል? ለምን አትውልም? ከብት አይደለች እንዴ ይቺ? ሰሞኑ የወለደችውም አይደለች? ማደለች። እንግዲህ እኔ እኮ ጠፋች ስትኝ እኮ ግራ ገብቶኝ። ሰኞ ጧት ደግሞ ትምህርት ቤት ውዬ ማታ ስገባ ትምህርት ጀመርክ አለኛ አባይ። አዎ እንዴት ነበር? ጥሩ ነው። ከምን ጀመራችሁ? ከሀሁ እኮ ከፊደል አዎ፣ ከፊደል። በል በርታ አለኝ። እኔም በረታሁ። አስተማሪው የሚለውን ሁሉ በደንብ አዳምጣለሁ። አስተማሪውን በአባቴ መስየው ነበር ትምህርትን የምከታተል። ፊደሎቹ እንዳይረሱኝም ከተለያየ ነገር ጋር እያመሳሰልኩ ለማያያዝ ሞክራለሁ። አስተማሪው ሀ ሲል እኮ ኩባያ የምትመስለው እላለሁ በልቤ አስተማሪው ቀ ሲል እኮ የቺ እንደስክስታወራጁ ገባን የያዘችው አስተማሪ ቆ ሲል ኮ ይቺ እንዳባባ ንቃሽ ቆብ የደፋችው እላለሁ። አስተማሪ ሀምሮሃ ሲል እኮ ይቺ ተዘቀዘቀች መንሽ የምትመስለው። አስተማሪው ላ ሲል እኮ ሰፌድ ላይ የቆመች ዶሮ የምትመስለው። አስተማሪው መ ሲል እኮ እጀታ የሌለው መነጽር የምትመስለው። አስተማሪው ድሞ ዋ ሲል እኮ ራሱን ይዙ የሚያለቅስ ህፃን የምትመስለው እያልኩ ላለሁ ሳላቂ አባቴ አመልተጋብቶ ቢኖሯል። ታዲያ ማታ ቤት ገብቼ ፊደሎቹን ላስታውስ ስሞክር ድርግም ብሎ ይጠፉብኛል። ፊደሎቹን ለማስታወስ ስጣጣር ኩባያ፣ እስክስታ ምትወርድ ሴት፣ ባለቆቦ አባባ ነጋሽ፣ መንሽ፣ ሰፌድ፣ ዶሮ፣ መነጽር፣ የሚያለቅስ ህፃን፣ ጀበና፣ ጭልፋ ብቻ በህሊና ይዞራል። የአባቴ መንፈስ በአስተማሪ ላይ አርፎ አባቴ የሚያወራኝ እየመሰለኝ እኮ እኮ እያልኩ ስለምሆን እኮና የእቃ ክምር ብቻ ጭንቅላቴ ውስጥ ተጠቅጥቆ ስላስቸገረኝ ፊደል ማስቀመጫ ቦታ እያጣሁ ችግር ነበር። ሞት አይቀርምና አባቴ ሞተ። እኮ የምትለ አባቴ ልምድም ለብዙ ጊዜያት አብራ ቆየች። ኋላ ግን ትዝታ ብቻ ሆነች። አፈሩን ገለባ ያርግለትና አባቴ ደግ ሰው ነበር።